የጀነራል ምግባይ ኃይል ጉዳይ ዛሬ ማነጋጋሪ መሆኑ ቀጥለዋል። የኢፌድሪ የመከላከያ ሚኒስትር በይፋዊ የማሕበራዊ ሚዲያ ገጹ ባለፈው አርብ በኪሳራ የተደመደመው የዘመቻ አንድነት እጣ ፈንታ በሚል ርዕስ እንዳስታወቀው በብርጋዲር ጀነራል ምግባይ ኃይልና ግብረ አበሮቹ አደራጅነት አይዞህ ባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል የዞን ወረዳዎች ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ተደምስሷል ሲል ገልጾ ነበር። ምድጋዴር ጀነራል ምግበይ ኃይልን አምሮ የሚታቸው ይህ የመከላከያ መግለጫ ይፋ ከሆነ በኋላ ራሳቸው ጀነራል ምግበይ ክሱን ውድቅ ያደረጉ ሲሆን የትግራይ ክልል የሰላምና ጸጥታ ቢሮ በበኩሉ ኩበት ለቀማ በሚርስ በሰጠው ምላሽ ጀነራል ምግበይና ጓዶቹ በፕሪቶሪያ ስምምነት መሰረት በጥብቅ ዲስፕሊን ተገዝተው ስራቸውን የሚፈጽሙ እንጂ ከዚህ በተቃራኒ ምንም አይነት እንቅስቃሴ ውስጥ እንደማይሳተፉ ካብራራ በኋላ መግለጫው የአፍ ወለምታ ሊሆን ስለሚችል በድጋሚ ቢጠናና ይቅርታ ቢጠየቅበት ሲል መግለጹ ይታወሳል። ጀነራል ምግባይን ብቻ ሳይሆን ቀደም ሲል በአቶ ጌታቸው ረዳ ደብዳቤ ከኃላፊነት እንዲነሱ ተደርጎ ሆኖም ባልሾመና አካል አንወርድም በሚል በኃላፊነታቸው እንዲቀጥል የተደረጉት ጀነራል ዮሐንስ ወልደ ጊዮርጊስና ጀነራል ማሾ በየነ ለፌዴራል መንግስት ተላልፈው እንዲሰጡና በህግ ተጠያቂ እንዲደረጉ በፌዴራል መንግስት በኩል ፍላጎት እንዳለ ሰምተናል። ባለፈው ቅዳሜ ረፋድ ላይ በጠቅላይ ሚኒስትር አብይና በጀነራል ታደሰ ወረደ መካከል በነበረ ውይይትም ይህ አጀንዳ በከፊል ተነስቶ ውይይት እንደተደረገበት በዚህ ውይይት አጠቃላይ የቀጠናው ጸጥታ በተለይ ከኤርትራ ጋር አለ የተባለውን መርህን ያልተከተለ የተባለውን ግንኙነት ስለሚቆምበት ሁኔታም ጭምር የውይይቱ አካል እንደነበር ሰምተናል። የትግራይ አዲስ ጊዜ አስተዳደር የካቢኔ ስብጥር ምን መምሰል እንዳለበት ሙሉ መግባባት ላይ ባለመደረሱ እንዲሁም የሚኒስትሮች ምክር ቤት ደንብ ተረቆ ባለመጠናቀቁ ምክንያት የሹመት ደብዳቤ ያልደረሳቸው ጀነራል ታደሰ ወረደ በዚሁ ውይይት ላይ ምን አቋም እንደያዙ ለጊዜው ባይታወቅም ጀነራሉ ከሰዶ ማሳደድ አዙሪት ወጥተንና ሁላችንም ሰከን ብለን ትግራይ ከገባችበት ሁለንትናዊ ፈተና እንድታንሰራራ በማድረግ ላይ ትኩረት እንዲደረግ አጽንኦት ሰጠው ምክክር ማድረጋቸውን ገልጸውልናል። መከላከያ ሚኒስቴር እነ ጀነራል ምግቤን አስመልክቶ ያወጣው መግለጫ በፖለቲካ ሊሂቃን መካከል ትልቅ የመነጋገሪያ አርዕስት ሆነው መሰንበቱን በሀገር ውስጥ ሚዲያዎች ብቻ ሳይሆን አልጀዚራን በመሳሰሉ ዓለም አቀፍ ሚዲያዎች ላይም ሰፊ ሽፋን ማግኘቱ ይታወሳል። ብርጋዴር ጄኔራል ምግባይ ኃይለ ገና በለጋ ዕድሜያቸው የህወሀትን የትጥቅ ትግል የተቀላቀሉ ሲሆን ከደርግ ጋር በነበረው ትግል ከተራ ታጋይ እስከ ክፍለ ጦር አዛዥ ድረስ የደረሱ የተዋጣላቸው አዋጊ ነበሩ። በ1983 ዓም ኢህአዲግ አዲስ አበባ ሲገባ ከነበሩት አስራ ሁለት ክፍለ ጦሮች መካከል አንደኛውን ማለትም አጋዜ የተባለውን ክፍለ ጦር ይዘው በካራ ኮተቤ በኩል አዲስ አበባ የገቡት ምግባይ ከደርግ ውድቀት በኋላም በኢትዮጵያ መከላከያ ሰራዊት በተለያዩ ከፍተኛ ኃላፊነቶች ያገለገሉ በኢትዮ ኤርትራ ጦርነት ወቅትም ታዋቂውን 21ኛ ክፍለ ጦር በመምራት በዘመቻ ፀሐይ ግባት በገምሐሎ ተዛተጋሩ ሰንበል የነበረውን የወራሪውን ሻቢያ ጦር የደመሰሱ ከዛም እስከ ሸላሎ ድረስ እግር በእግር የተከተሉ የሻቢያን ሰራዊት የደመሰሱ በመጋቢት 21 1991 ዓ ም በአዲ ካሂን ባድመ የሻቢያን 51ኛ፣ 65ኛ፣ 1ኛ እግረኛ እንዲሁም 55ኛ ተወርዋሪ የኮማንዶ ጦርን የደመሰሱ እንዲሁም በኢትዮጵያ ሰራዊት በአመራር ክፍተት ኪሳራ ደርሶ ከጾሮና ግንባር ለማፈግፈግ ተገዶ የነበረውን የኢትዮጵያ ጦር ለመደገፍ 21ኛ ክፍለ ጦራቸውን አንቀሳቅሰው ጸሮናንና ማይ አይንን የተወጣጠሩ ወታደራዊ መሪ ናቸው። ከኢትዮ ኤርትራ ድል በኋላም በሆለታ ወታደራዊ ማሰልጠኛ አዛዥ፣ ቀጥሎም የኢትዮጵያ መከላከያ ሰራዊት ወታደራዊ ማሰልጠኛ ምክትል ኃላፊ በመሆን እስከ 2003 ዓ.ም ካገለገሉ በኋላ በጥሮታ ተሰናብተው እስከ 2010 ድረስ ለሰባት ዓመት ገደማ የግል ስራቸውን ሲሰሩ ከቆዩ በኋላ በ2013 ዓ ም በትግራይ ጦርነት ሲከፈት እንደገና ተመልሰው በመግባት የትግራይ ሬዚስታንስ ትግል በኃላፊነት ከመሩ ወታደራዊ አዛዦች መካከል አንዱ በመሆን እስካሁን በማገልገል ላይ ናቸው።